እንደምናረፈዳችሁ የተከበራችሁ ተመልካቾቻችን፣ የዕለቱን ፖሊሳዊና ወንጀል ነክ ዘገባዎች የማቀርብላችሁ ግዛቸው ገለታ ነኝ። አብራችሁን ቆዩም። የኢትዮጵያ ፌዴራል ፖሊስ ወንጀል የመከላከልና የህዝብን ሰላም የመጠበቅ ሀገራዊ ተልእኮውን በላቀ ስኬትና በጀግንነት እየተወጣ እንደሚገኝ ተገለጸም። ቴዎድሮስ ግርማ ስርዝር ዘገባ አለው። የኢትዮጵያ ፌዴራል ፖሊስ ወንጀልን በመከላከልና የህግ የበላይነትን በማስከበር ውጤታማ የተልዕኮ አፈጻጸሙን እያላቀ አቅሙን እያሳደገ እንደሚገኝ ተገልጿል። በዚህ ተግባሩ የኮንትሮባንድ ወንጀሎችን የመቆጣጠርና ሌሎች ወንጀሎችን ሳይፈጸሙ የማክሸፍ ስኬታማነቱ ከፍ ወዳለ ደረጃ መድረሱ ተነግሯል። ሰራዊታችን በሄደበት ቦታ ሁሉ ለህዝቡ ሲል፣ ለሀገሩ ሲል፣ ለህገ መንግስቱ ሲል የትኛውም ግዳጅ ላይ ወደ ኋላ ምልበትም ምንም ነገር የለም። በጀግንነት በእያንዳንዱ ጸረ ሰላም ኃይሎች ጋር በሚገጥመው ግዳጅ ላይ የበላይነትን እየያዘ የተሻለ ቁመና ላይ የደረስንበት ወቅት ነው። ጀግንነቱ ህዝባችንም ይመሰክርለታል። በየቦታው ከህዝብ ፊት ብሎ ነው እየተዋደቃለው አገሩን እየጠብቃለው። በግማሽ ዓመቱ በኮንትሮባንድ ቁጥጥር ስራው በርካታ ተሽከርካሪዎች፣ መድኃኒቶች፣ በህገወጥ መንገድ ሊወጡ ያሉ ውድ የሀገሪቱ ሀብቶችና በሰው ጤና ላይ ከፍተኛ ጉዳት ሊያስከትሉ የሚችሉ ጊዜያቸው ያለፈባቸው መድኃኒቶችና ምግቦችም መያዛቸው የተገለጸ ሲሆን በቴክኖሎጂ የታገዘ የወንጀል መከላከል ስራ ተግባራዊ መደረጉ በስራው ላይ የማይተካ ሚና እየተጫወተ እንደሚገኝ ተጠቁሟል። በተለይ ኩነቶችን ስንሰራ እጅግ ተቋሙ እየዘመነ የመጣበት የተለያዩ ድሮኖችን ከተለያዩ አገር እያስገባ በቴክኖሎጂ የታገዘ የወንጀል መከላከል ስራ እየሰራን ወንጀልን ስንከላከል በነዚህ እጅግ ዘመናዊ በሆነ ቴክኖሎጂ የተሻለ ስራ የሰራንበት። በዚህ ልክ ነው። በሌላም በኩል በዚህ ዓመት የተከናወኑ ዓለም አቀፍና ሀገር አቀፍ ሁነቶች በሰላም መጠናቀቃቸው የኢትዮጵያ ፌዴራል ፖሊስ የመፈጸም አቅሙ ወደ ላቀ ደረጃ ለመድረሱ ማሳያ ነው ተብሏል። አዲስ ዓመቱ ከገባ ጊዜ ጀምሮ የተለያዩ ኩነቶች ነበሩ። በእነዚህ ኩነቶች ከተለያዩ ተቋማት ጋር የሀገር መከላከያ ሰራዊት፣ አዲስ አበባ ፖሊስ እንዲሁም ሸገርና ሌሎችም ከሚመለከታቸው አካላት ጋር በመሆን እነዚህን የሰራናቸው የኩነት ስራዎች እጅግ ስኬታማ ናቸው። እነዚህ ስራዎችን ስንሰራ አዲስ አበባ እና ከአዲስ አበባ ውጭ በምስራቅ በምዕራብ በደቡብ በሰሜን የአገርን የህዝብን ኃላፊነት እየተወጣ ነው ያሉ የኢትዮጵያ ፌዴራል ፖሊስ አመራርና አባላት የህብረተሰቡን ሰላምና ደህንነት የመጠበቅ ኃላፊነታቸውን ከመቼውም ጊዜ በላቀ ስኬት የመወጣት አቅማቸውን በይበልጥ ለማሳደግ በከፍተኛ ጽኖት እየተሰራ እንደሚገኝም ተገልጸዋል። ከሀገራዊ ለውጡ በፊት በወንጀል ምርመራ ላይ ይስተዋሉ የነበሩ ከሙያ ስነ ምግባር ያፈነገጡ ተግባራትን በማስወገድ የወንጀል ምርመራ ከሰብአዊ መብቶች ጥሰት የጸዳ እንዲሆን ውጤታማ የሪፎርም ስራዎች መከናወናቸው ተገለጸ። መስከረም ጉታ ተጨማሪ አላት። ወንጀል ተፈጽሞ ሲገኝ ምርመራን በማድረግ ለተበዳይ ፍትህን የማሰጠት የህግ የበላይነትን የማረጋገጥ ተግባር የሚመራበት ምርመራ የሚከናወንበት ሙያዊና ህጋዊ መርሆች ቢኖሩትም ከሀገራዊ ለውጡ በፊት የነበረው የወንጀል ምርመራ ስራ ግን ከህገ ወጥነቱ አልፎ ከሰብአዊነት የወጡ ድርጊቶች ይስተዋሉበት እንደነበር ይነገራል። በምርመራ ሂደት ማስረጃን ለመሰብሰብ ሲባል የዜጎች ሰብአዊ መብት በመጣስ ከተጠርጣሪዎች ማስረጃ የመፈለግ ስራዎች ነበሩ። ይህ ምንድን ነው ድክመቱ? ዋናው ማስረጃ በቀላሉ ማግኘት ስለማይቻል ከተጠርጣሪ ራሱ እያስገደዱ ሰብአዊ መብቱን ጥሶ አጌንስት ህገ መንግስት ማለት ነው። አስገድዶ ቃል እየተቀበሉ በእሱ እንዲከሰስ የማድረጉ ጉዳይ ነው። ይሄ እንግዲህ ውስንነቶች ነበሩ ማለት ነው። የቴክኖሎጂ አጠቃቀማችን የሰለጠነ ባለሙያ መመርመር የሚችል ሳይኮሎጂን በደንብ ማንበብ የሚችል የተጠርጣሪ ማለት ነው በደንብ ያን ሙያ ያለው የተማረ የሰለጠነ የሰው ኃይልና ቴክኖሎጂ ደግሞ ተጠቅሞ ምርመራን ማድረግ የሚችል አቅም ስላልነበረ ነው። ዜጎችን በማስገደድ ቃልን የመቀበል ልምምድ መብዛቱ ከሕገ መንግስቱ በተጻራሪ መቆሙ የፖሊስ ሙያ በሀገር ደረጃ ከፍተኛ አደጋ እንዲጋረጥበት አድርጎ የነበረ ቢሆንም ሀገራዊ ለውጡ እንደመጣ ለአመታት ይስተዋሉ የነበሩ ከፍተኛ ችግሮችን ሙሉ በሙሉ በማስወገድ ተቋሙ በዘመን ተሻጋሪ ለውጥ ታጅቦ እንዲራመድ መደረጉ ተገልጿል። ሴኩሪቲ ሴክተር ሪፎርም ከለውጡ በኋላ በማድረግ እንግዲህ ህግን መሰረት ያደረገ ሰባይ መብትን ያከበረ ዜጎች ዜጎች ናቸው ወንጀል ቢፈጽሙ እነዛን ነገሮች በስርዓት ሳይገደል ሳያስገድዱ ምንም ሳያደርጉ በራስ አቅም ማስረጃን ሰብስቦ ምርመራን በማድረግ ሰብአዊ መብት እንዲከበር የማድረግ ስራ ነው የተሰራ። የኢትዮጵያ ፌዴራል ፖሊስ በለውጡ የምርመራ ስራ እንዲዘምን በማድረጉ የዜጎች ሰብአዊ መብቶች ሳይጣሱ ዘመናዊ የምርመራ ቴክኒኮችን ተጠቅሞ መረጃና ማስረጃ በማግኘት የፍትህ ስርዓቱ በተሟላ አካሁን ህጋዊ አሰራርን የተከተለ እንዲሆን መደረጉ የተጠቀሰ ሲሆን፣ ዘመኑ ያፈራቸውን ትላልቅ ቴክኖሎጂዎችን ከመታጠቅ አልፎ የመርማሪዎችን አቅም የማሳደግ ተግባሩ ሰፊ ትኩረት ተሰጥቶት መሰራቱም ተነግሯል። ትልቅ አቅማችን ወደ ቴክኖሎጂ የማዘንበል የምርመራ ሂደቶችን ነው የምንከተላቸው። ለዚህ ደግሞ የፎረንሲክ ኢንስቲትዩቱ በትልቅ ደረጃ እያገዘን ያለው ብሔራዊ መረጃ እንሳ እነዚህ አይነት ከቴክኖሎጂ ጋር የሚገናኙትን ጭምር የእነሱን ውጤትም ጭምር በመጠቀም ለምርመራችን እንጠቀማለን ማለት ነው። ዜጎችን አስገድደን የምናቀርባቸው ማስረጃዎች ሳይሆኑ በራሳችን የፎረንሲክ ውጤቶችንን ተጠቅመን አቃቢ ህግ ክስ እንዲመሰረት የምናደረግ ነው። የስራ አካባቢዎችን ምቹ በማድረግ የዜጎችን ሰብአዊና ዲሞክራሲያዊ መብቶች በመጠበቅ የተጠርጣሪዎች ማረፊያና ማቆያ ስፍራ አመቺ በሆነ መልኩ በማዘጋጀት የወንጀል ምርመራ ስራ በህግ የሚመራ ግልጽነትና ተጠያቂነት ያለበት እንዲሆን መደረጉ ተገልጿል። ምቹ የሆነ ዎርኪንግ ኢንቫይሮንመንት ሰዎች የሚቆዩበት የሚታሰሩበት ቦታ ላይ በቤተሰብ የሚያገኙበት ጠበቃቸውን የሚያገኙበት የተመቼ ኤንቫይሮመንት የመፍጠር ጉዳይ ነው። በተቋም ደረጃ አሰራሮችን የሚያሰሩ የእነሱ መብት ሊያስከብር የሚችለውን ነገር ሚቹ ሁኔታቸውን የመፍጠር ስራ ማንም ሰው ሊጎበኝ በሚችል ሪፖርትም ሲደረግ በነበረው ጥሩ ምቹ ሁኔታዎችን ፈጥረናል። በሕግ ጥላ ስር ያሉ ተጠርጣሪዎች ነጻነታቸው ተጠብቆ በደል የደረሰባቸው ደግሞ ሕጉ በሚፈቅደው ልክ ፈጣን ፍትህ እንዲያገኙ ለማድረግ የኢትዮጵያ ፌዴራል ፖሊስ የወንጀል ምርመራን በታሪካዊና ውጤታማ ለውጥ አደራጅቶ ወደ ስራ በመገባቱ ከሀገራዊ ለውጡ ወዲህ አመርቂ ስኬት መመዝገቡ ተረጋግጧል። የሚከሰሱ ሰዎች የማስረጃ ምዘናችን በከፍተኛ ደረጃ ጨምረዋል። ማለት ኮንፊደንስ ይሰጣል። የፎረንሲክ ውጤት ስንጠቀም ኮንፊደንስ ይሰጣል። በተለየ ሁኔታ እየጨመረ ነው ማለት የፎረንሲክ ውጤት መጠቀማችን የሰነድ የተለያዩ ሰነድ ምርመራዎችን እናደረጋለን። የዲኤም ምርመራዎችን እናደረጋለን። ብዙ የዲጂታል የሳይበር ወንጀሎች ላይ ምርመራ እናደረጋለን። እነዚህን ነገሮች ውጤቱ የምርመራ ጥራታችንን በከፍተኛ ደረጃ ከፍ አድርጓል። ፖሊስ የህግ የበላይነትንና የዜጎችን ሰላም ለማስከበር በሚያከናውናቸው ተግባራት ላይ የህብረተሰቡ ትብብር የማይተካ ሚና እየተወጣ ነው ተባለ። ሰብለማረው ህዝብ የሰላም ባለቤት ነው። ሰላምን ማስከበር፣ ህግ የበላይ የሆነበትን ሀገር ለማስቀጠል በሚደረገው ጥረት ውስጥ የህዝብና የአንበሳውን ድርሻ ይወስዳል። በኢትዮጵያ ፌዴራል ፖሊስ የቪአይፒና ዲፕሎማቲክ ጥበቃ አመራርና አባላት ወንጀልን በመከላከል ሀገራዊ ግዳጅ ላይ ህብረተሰቡ ቀኝ እጃቸው በመሆን ድጋፍ እያደረገ እንደሚገኝ ተናግረዋል። ህብረተሰቡ ትላንትናም ዛሬም ከጎናችን ነው ያሉት፣ በጣም በሀሳብ በእውቀት ይደግፉናል። ወንጀል ሲፈጸምም ይነግሩናል። ወንጀል ከመፈጸሙ በፊትም አስቀድሞ ይነግሩናል። ውጤታማ ስራ እንድንሰራ እያደረጉን በጣም በጣም የሚመሰገኑ ናቸው። ሁልጊዜ ግዜ ከጎናችን ናቸው። ፌዴራል ፖሊስ በወረዳችን ያለው እንደ ቤተሰብ አይነት ፍቅር ያለው ከህብረተሰቡ ጋር ተቀራርቦ የሚሰራ ምንም አይነት ችግር ሲፈጠር ከህብረተሰቡ ጎን የሚቆም እንዲሁም ደግሞ ካለው ተልዕኮ አንጻር ስናይ መስራት ካለባቸው በላይ ቀረብ ብለው ከማህበረሰቡ ጋር የሚሰራ ፌዴራል ፖሊስ ነው። የሰራዊቱ አመራርና አባላት የተለያዩ ተቋማትን በጀግንነት ይጠብቃሉ። የእጀባ ስራዎችን በስኬት ያከናውናሉ። ስኬታማ የተልዕኮ አፈጻጸሙን ዘላቂ ለማድረግ ምቹ የስራ አካባቢ መፈጠሩ ትኩረት አግኝቶ ተሰርቶበታል ተብሏል። ህብረተሰቡን ከጎኑ በማሰለፍ አብሮነቱን አጠናክሮ መቀጠሉም ተገልጿል። ይሄ ቦታ እንግዲህ ለእኛ እንደ ቪአይፒና ዲፕሎማቲክ ፖሊስ መምሪያ ለስራችን አመቺ ቦታ ነው፣ ሴንተር ቦታ ነው በግራም በቀኝም ለስራችን ስለሚጠቅም አንደኛ የተቋማችን የሚያወጣው ወጪ እንቀንሳለን። ሁለተኛ ለሰራዊታችን ደግሞ እጅግ በጣም አስፈላጊ ቦታ ነው። ለስራው አመቺ ነው። ህዝብን ለመጠበቅ የሀገር ክብርን ለማስቀጠል ሀገራዊ ኃላፊነቱን ይዞ ሌት ተቀን እየተጋ የሚገኘው ሰራዊቱ ለህዝብ ትብብር ከፍ ያለ ዋጋ ሰጥቶ እየሰራ እንደሚገኝ ተጠቁሟል። እኛም በራሳችን ሰራዊት በራሳችን እውቀት ባለን ገንዘብ ይሄንን አስተባብረን ሌሎችም ተባባሪ አካሎችን ፈጥረን ይሄ አሁን እንዲያምር ጥሩ ቢሮ እንዲሆን አድርገን ሰርተናል። ህብረተሰቡ ጋር ያለው ቅርርብ እንደዚህ በመፈጠሩ እኔ ፖሊስ ሲባልና አሁን ቀርቤ ነገሮችን ሳየው እኔ ላይ የፈጠረው ኢምፓክት አለ ተጽዕኖ አለው እና ያ ጥሩ አመለካከት እንዲኖርሽ ከስራው ሌላ እንደዚህ ሲቀርቡ ሶሻል ላይፍ ላይ እንደዚህ እንደሆኑ እንድታይ ያደርግሻልና በከፍተኛ ሁኔታ የወንጀል መጠን ይቀንሳል። ለምን በማህበረሰብ ውስጥ ተቀራርበው ስለሚሰሩ ማህበረሰቡ ስለሚያውቃቸው ችግር ሲፈጠርም ስለሚጠቅም በዛ አግባብ ከፍተኛ የሆነ ወንጀል ይቀንሳል። በወንጀል መከላከል ሀገራዊ ተልዕኮ ላይ ላሉ ሴት የሰራዊት አመራርና አባላት በስርዓተ ፆታና ፖሊሳዊ ስነ ምግባር ላይ ባተኮሩ ርዕሰ ጉዳዮች ላይ ስልጠና ተሰጥቷል። መስከረም ጉታ ዝርዝር ዘገባው እንደሚከተለው አዘጋጅተዋለች። ሴቶች በሁሉም የግዳጅ ቀጠናዎች በጀግንነትና በቆራጥነት ህዝባቸውን እየጠበቁ ሙያዊ ኃላፊነታቸውን በከፍተኛ ተነሳሽነት እየተወጡ ይገኛሉ። በእውቀት በክህሎትና በስብዕና ብቁ ሆነው እንዲዘልቁ በየጊዜው ስልጠናዎች ይሰጧቸዋል። ሰሞኑንም ለደቡብ ምዕራብ ፈጥኖ ደራሽ አቪየሽንና ተቋም ጥበቃ ሴት የፖሊስ አመራርና አባላት በስርዓተ ፆታና በፖሊሳዊ ስነ ምግባር ላይ ስልጠና ተሰጥቷል። ስልጠናው ስራ ተጾታ እና ጾታዊ ጥቃት ምንነት እንዲሁም ደግሞ በፖሊሳዊ ስነ ምግባርና ዲሲፕሊን ዙሪያ ነው። ስልጠናዎቹ ተደራሽ ያደረጉት የስራ ክፍሎች በዋናነት የደቡብ ምዕራብ ፖሊስ መምሪያን፣ አቪዬሽንን፣ ዩኒቨርሲቲ ደህንነት ጥበቃ ፖሊስንና ና እንዲሁም ደግሞ ጸረ ኮንትሮባንድ ጅማ ላይ ጸረ ኮንትሮባንድ መምሪያ ሬጅመንት አንድ ሬጅመንትን ኢንክሉድ ያደረገ ነው። እነዚህ ለነዚህ የስራ ክፍሎች የተዘጋጀ ስልጠና ነው። ፖሊሳዊ ስነ ምግባርና የስርዓተ ጾታና ጾታዊ ጥቃቶችን መሰረት ያደረጉ ስልጠናዎች ነው ስንሰጥ የቆየ ነው። በተከታታይ አራት ቀናቶች ነው ስንሰጥ የቆየን ሰባ ፐርሰንት የሚሆኑ ሴቶችና ሰላሳ ፐርሰንት የሚሆኑ ወንዶችን በማቀላቀል ነው ትምህርቱን ለመስጠት የሞከር ነው። የሚፈልጉትን ነገር በማንሳት ወንዶችንም የተወሰኑ ቀላቅለን ያለውን ችግር በስፋት እየተወያየንበት ና ለቀጣይ ጥሩ መነሳሳት ና ለስራም ተነሳሽነት ይፈጥራል ብለን እናስባለን። ስልጠናው በስርዓተ ጾታና በፖሊስ ስነ ምግባር ያጠቃለለ ነው። ጾታና ስርዓተ ጾታ በሚለው ሰፊ ማብራሪያ ነው የተሰጠው። ሴት አባሎቻችን ምን ያክል ግንዛቤ በዚህ በፊትም ብዙ ጊዜ ሲሰጠ ነበረ ነው፣ ግን ይበልጥ አሪፍ የተሻለ ግንዛቤ እንዲኖር የተደረገ ነው። ከስርዓተ ጾታ ጋር ተያይዞ የሚታዩ ክፍተቶችን አስመልክቶ እልባት ማግኘቱ ላይ ያተኮረ ስልጠና ነበር ለሴት አመራርና አባላቱ የተሰጠው። በፖሊስ ተቋሙ ወይም ደግሞ የወንጀል መከላከል በምንሰራባቸው አካባቢ የሚፈጸሙ ጾታን መሰረት አድርገው የሚደረጉ ጥቃቶችን ከመከላከል ምላሽ ከመስጠት ለሴቶች ጥበቃና ከሌላ ከመስጠት አንጻር ሁሉም ፖሊስ ምን አይነት ወትሮ ዝግጁነት ሊኖረው ይገባል? ሴት የፖሊስ አመራርና አባላትስ ራሳቸውንም ሌሎችንም እንዴት ከጥቃት ይከላከላሉ? ግዴታቸውን ተወጥተው እንዴትስ መብታቸውን ይጠይቃሉ? የሚለውን ለማስረጽ ነው። ሁል ጊዜ እንደዚህ አይነት ቅስቀሳዎች፣ የተለያዩ ሞጅሎችም እየተሰራጩ ቢመጣልን የተሻለ ውጤት እናገኛለን እንላለን። በሰፊው ሰራዊቱም የራሱን ችግር ግልጽ በሆነ መንገድ አንስቶ የራሱንም ችግር አይቶ ከላይ መደረግ የሚገባቸው ነገሮችንም አንስቶ ጥሩ ትምህርት እንዳገኙ ነው። ከየቦታው ያገኘ ነው መረጃ። አንድ ሰው በዲስፕሊንም በተለያየ ምክንያት ችግር ሊፈጥር ይችላል። እኛ መብታችን ምንድነው ነው፣ ግዴታችን ምንድን ነው ግዴታችን ተወጥተን መብታችን ምንድን ነው መጠየቅ ያለብን የሚለውን ይበልጥ አንቀጽና ምዕራፉን በተንተራሳ መልኩ በበግ አብራርቶ እና አስረድቶ የተሰጠ ስልጠና ነው እና በጣም አሪፍ የተሻለ ጥሩ ግንዛቤ እንዲኖረን ያደረገ ስልጠና ነው ብዬ ነው። የበለጠ ግንዛቤ ሲኖራቸው ለሴት አባሎቻቸው ያላቸው አክብሮት ድጋፎች ተጠናክሮ እንዲቀጥሉ ስለሚረዳ ሁሉም የወንድ አባሎች መሰል ስልጠናዎችን ቢያገኙ ግንዛቤያቸው እየሰፋ እየሰፋ ሄዳልና አስፈላጊ ነው። ወሳጅና ጥሩ ስልጠና ነው ብዬ ነው መወስዱ። የኢትዮጵያ ፌዴራል ፖሊስ ሴት ፖሊስ አባላት በተሰማሩበት ስፍራ ሁሉ የትኛውን ፈተና ግዳጃቸውን በጀግንነት ከመወጣት አያግዳቸውም። ሁሌም ተምሳሌ ተሆነ የሚታዩት ጀግኖች ሴት አመራርና አባላቱ ሰላም የማይሹ አካላትን እቅድ በማክሸፍ ድልይ ተጎናጸፉ እንደሚገኙ የተገለጸ ሲሆን መሰል ስልጠናዎች ይበልጥ ውጤታ ማነታቸው እንዲጨምር የማይተካ አስተዋጽኦ እንደሚኖረው ተነግሯል። ማንኛውም የስራ እንቅስቃሴ ሲደረግ ስነ ምግባርን እና የፖሊስ ዲስፕሊን ን መሰረት አድርጎ የሚሰጥ ከሀይል አጠቃቀም ከአዛዥ ታዛዥ ከመሪና ከተመሪ ግንኙነት አንጻር ከማህበረሰቡ ጋር ልናሳያቸው የሚገቡትን የስነ ምግባሮች ያካተተ እንዴት መስራት አለባቸው ፖሊሳዊ ግዳጃቸውን በተገቢ ሁኔታ እንዲወጡ ስራቸውን አክብረው መስራት እንዲችሉ ግንዛቤ እንዲኖራቸው ለማድረግ ታስቦ የተሰጠ ስልጠና ነው። ተቋሙ በርካታ ሴት አመራሮች አሉት፣ አባሎች አሉት። በየግዳጁ ደግሞ የሚፈጽሙት ተጋድሎ ቀላል የማይባል ነው። በዛ ዙሪያ ላይ ሴቶች ማድረግ ያለባቸውን እና ከነሱ ደግሞ የሚጠበቀው ከነሱ የማይጠበቀው ለይተን በዝርዝር ያወቅንበት ሁኔታ ነው ያለው እና በቂ የሆነ ትምህርት ጥሩ የሆነ ትምህርትና ግንዛቤ እንዳገኘን ነው የምገልጸው። በዱር እንስሳት ውጤቶች ላይ የሚፈጸሙ ህገወጥ ተግባራትን ለመከላከል በትኩረት እየተሰራ እንደሚገኝ ተገለጸም። የሰብለ ማሮን ዘገባ ጸጋነሽ ገብረ ማርያም እንደሚከተለው ታቀርባለች። የዱር እንስሳት ደህንነት ከህገወጥ ተግባራት ጠብቆና ተንከባክቦ ለትውልድ ማሻገር የሁሉም ኃላፊነት መሆኑ ተገልጿል። በአሁኑ ሰዓት እየተበራከተ የመጣውን ይህን ወንጀል በመከላከል በዱር እንስሳት ውጤቶች ላይ የሚፈጸሙ ህገወጥ ስራዎችን ለማስቀረት በትብብር እየተሰራ ነው ተብሏል። ከሌሎች የህግ አስከባሪ ተቋማት ጋር በጋራ ነው እየሰራ ያለ ነው። እንደውም የመሰረት ነው አንድ ፕላትፎርም አለ ኢንቫይሮንመንታል ክራይም ዩኒት የሚል እና እዛ ኢንቫይሮንመንታል ክራይም ዩኒት ውስጥ ማለት ነው የፌዴራል ፖሊስ ወንጀል መከላከል አባል ነው። የዛ ኢንቫይሮንመንታል ክራይም ዩኒት የፌዴራል ፖሊስ ወንጀል ምርመራው ራሱ እዛ ኢንቫይሮንመንታል ክራይም ዩኒት ውስጥ አለበት። ኢንተርፖል ኤንሲቢ ኦፊስ ማለት ነው የኢትዮጵያ ኢንተርፖል ቢሮ የዛ የኢንቫይሮንመንታል ክራይም ዩኒት አባል ነው። እውቀት ማዳበር ወይም የአዌርነስ ስራ እየተሰራ ነው ያለው። ይሄ በሁለት መንገድ የተሰራ ነው። አንደኛ ገና ማሰልጠኛ እያሉ ከዚሁ መስሪያ ቤት ባለሙያዎች በመሄድ ስልጠና ይሰጣሉ። አጠቃላይ ስለ ዱር እንስሳትና እጽዋት ያላቸው ጠቀሜታ፣ የሚደርስባቸው ጉዳትና እንዴት መከላከል አለብን የሚለው ስልጠና ይሰጣል። ሁለተኛው ደግሞ በስራ ከተሰማሩ በኋላ በዚሁ ቀጥታ ምድብተኛ ለሆኑ የፌዴራል ፖሊስ አባላት በቦታው ድረስ በመሄድ የግንዛቤ ማስጨበጫ ወይም የአወን ስራ ይሰራል ማለት የኢትዮጵያ ፌዴራል ፖሊስ ከሚመለከታቸው አካላት ጋር በቅንጅት መስራቱ በዱር እንስሳት ውጤቶች ላይ የሚከናወኑ ህገወጥ ተግባራትን በመቆጣጠሩ ረገድ ከፍተኛ ሚና እየተወጣ እንደሚገኝም ተጠቁሟል። አነፍናፊ ውሾችን በማሰልጠን ወደ ስራ ማስገባቱ ወንጀሉን በመከላከል ስራው ላይ የላቀ አስተዋጽኦ እያበረከተ እንደሚገኝ ተገልጿል። አንዳንዶቹ በሰው እይታ ተደብቆ ለማለፍ ነው ብዙ ጊዜ ሙከራ የሚደረገው ጥቃቅን ዱር እንስሳት አካላት በተለያዩ መንገድ ኢቨን በመጽሐፍ በሰው በራሳቸው በአካል በቦርሳ በተለያዩ መንገድ ሊገኙ በማይችሉበት መንገድ ለአይን ሊሰወር አንዳንድ ጊዜ በኤክስሬ በተገቢ ሊታይ የሚችልበት ቦታ እንዳይታይ በማድረግ ለማሳለፍ ከፍተኛ ሙከራ ይደረጋል። ሆኖም ግን እነዚህ ውሾች እነዚህን ሁሉ በየትኛው መንገድ ይደበቅ በማሽተት ስለሚለዩት ይሄን የተደበቀውን ነገር አሽቶ በማውጣት ረገድ ከፍተኛ ሚና ነው ያላቸው። አነፍናፊ ውሻ ማለት ነው ያለውን የቁጥጥር ስልት ያጠናክረዋል ተብሎ ስለሚታመን እኛም ሀገራችን ማለት ነው ይሄንኑ ተግባራዊ አድርጋለች። አሁን ዋናው እዚህ መጡ እነዚህ ውሾች ለነዚህ ስራ ብቻ ተብሎ ነው ለዝሆን ጥርስና አውራሪስ ቀንድ እና ማንጎሊን ትባላለች አንድ እንስሳ እየጠፋች ያለችው ከኢትዮጵያ። ወንጀሉ ለመከላከል ፕላናችን እስከ በረሃም ሂደን እዛ ፓርኮች ላይ ውስጥም ገብተን ከመጀመሪያው ከምንጩ ለማድረቅ ይሄ እነዚህ የሚያደርጉት ምናምን ለመከታተል እየሰራን ያለ ነው። በህገ ወጥ የዱር እንስሳት ውጤቶች ዝውውር ላይ የሚሳተፉ አካላትን በቁጥጥር ስር በመዋል በየጊዜው ለህግ የማቅረብ ስራዎችን በቅንጅት እየተሰሩ ቢሆንም የወንጀል ድርጊቱ ግን በተለያዩ ምክንያቶች በሚፈለገው ልክ እየቀነሰ አለመሆኑ ተነግሯል። የዱር እንስሳት አካላቸው ጸጉራቸው፣ ሊሆን ይችላል ቀንድ ሊሆን ይችላል ጥርስ ሊሆን እንደዚህ ዝውውር ሲደረግ በቁጥር ስር በመዋል ወደ ህግ እንዲቀርቡ በማድረግ በመከላከሉም ረገድ እንደዚሁም በምርመራም በኩል በቀላሉ በመገናኘት ችግሮቹ ወደ ተማበሰሳ ሄዱ እና ወደ ቁጥጥር በማዋል ወንጀሉ ለመከላከል ለመቀነስ ከፍተኛ ስራ የተሰራ ነው። ወንጀል መከላከል በጣም ሰፖርት እያደረገ ነው፣ እዚህ ደረጃ ላይ የደረስ ነው። ወንጀል ምርመራውም ቢሆን ማለት ነው ኬዞች በሚያጋጥሙበት ሰዓት ተገቢውን ቅጣት እንዲያገኙ ከኛ ጋር በቅርበት እየሰራ ነው ያለው አሁን ደግሞ እነኚህን ውሾች ካመጣን ወዲህ ማለት ነው ከፌዴራል ፖሊስ ኢንቴሊጀንስ ቲም ጋር ለመስራት አንዳንድ እንቅስቃሴዎች ጀምረናል። ምክንያቱም የፌዴራል ፖሊስ ኢንቴሊጀንስ ቲም ማገዝ ወይም ከነሱ ጋር አብረን መስራት እንችላለን። በውሾች የታገዘ ስራ መስራት ስለሚቻል ማለት ነው። ወንጀልን በጋራ ለመከላከል በፖሊስና በህዝቡ መካከል የሚኖረው ትብብር ማደጉ የላቀ ውጤት እያስገኘ ነው ተባለም ሐዋርያው ጳውሎስ የፖሊስ ዋና ተግባሩ ወንጀል መከላከል ነው። ሰላም በጸና መሰረት ላይ እንዲቆም ማህበረሰብን አሳትፎ መስራቱም ከፍተኛ ትኩረት የሚሰጠው ጉዳይ ነው። ፖሊስ ህዝብ ማሳተፉን በከፍተኛ ዲሲፕሊን እየተመራ በመስራቱ ትብብሩ ወንጀልን በመቀነስ ፍሬ እያሳየ ነው ተብሏል። ክፍለ ከተማችን የጸጥታ ሁኔታ ከጊዜ ወደ ጊዜ እየተሻሻለ የመጣበት ሁኔታ ነው። በተለይ ተቋማችን ባስቀመጣቸው ከባድ ወንጀል የሚባሉ የወንጀል አይነቶች ላይ ልዩ ትኩረት ተሰጥቶ በመሰራቱ ከባለፈው በጀት ዓመትም ማለት ከ2016 በዚህ ዓመትም እየቀነሰ የመጣበት ሁኔታ ነው ያለው። በሶስቱም በመካከለኛም በታች ተራ ወንጀል በሚባሉትም በነሱም በሶስቱም የቀነሰበት ሁኔታ ነው ያለው። ማለት ፖሊስ ወንጀልን የመከላከል ተልዕኮ ውጤታማ ሊሆን የሚችለው ህብረተሰቡን በሚገባ በማስተባበር ሲሰራ እንደሆነ ተረድቶ እየሰራ ነው። የፖሊስ ስራ እንዲቀላጠፍ ምቹ የሆኑ የስራ አካባቢዎችን መፍጠሩ የጋራ ትብብር የሚጠይቅ በመሆኑ የአብሮነቱ ውጤት እየታየ ይገኛል። አስራ ሁለት ወረዳዎችና ወደ ስልሳ ስምንት ቀጠናዎች አሉን። በእነዚህ በሁሉም ቀጠናዎቻችን ላይ የማህበረሰብ አቀፍ የፖሊስ አገልግሎት ማዕከላት በመገንባት እነዛ ቦታ ላይ ህብረተሰቡ አካባቢውን ወጥቶ እንዲጠብቅ ራሱ ባለድርሻ የሰላም ሰራይቱ የቅጥር ጥበቃ ሌሎች አጋዥ የጸጥታ የሚመለከታቸው ባለድርሻ አካላት እዛ ጋር ወጥተው አካባቢያቸውን በአግባቡ በመጠበቃቸው ሰውም እራሱን በራሱ ተነሳሽነት የክፍለከተማው ነዋሪ ህብረተሰብ ተደራጅቶ አካባቢውን በመጠበቁ አሁን ያለውን የሰላም የማረጋገጥ ተችሏል። የወንጀል ስፍራዎችን በመለየት ቴክኖሎጂን በመጠቀም እንደ ዘመኑ የሚቀያየረውን የወንጀል ስልት ለመከላከልና ለመቆጣጠር ፖሊስ አሰራሩን እያዘመነ ሲሆን ህገወጥ ተግባር ላይ የሚሳተፉ አካላትን ማስተማሩ፣ ሰላማዊ አካባቢን መፍጠሩ ህብረተሰቡና ፖሊስ በጋራ የሚሰሩት ተግባር እንደሆነ ተጠቁመዋል። ከባድ የሚባሉ ወንጀሎች የሚፈጸሙባቸውን ቦታዎች በማጥናት የረጅም ጊዜ ጥናት በማድረግ በእነዚህ ቦታዎች ላይ ወደ 185 የሚጠጋ ሲሲቲቪ ካሜራዎችን በመጠቀም ይህንን ወንጀልም ቴክኖሎጂን በመጠቀም መቆጣጠር የቻልንበት ነው ማለት ነው። እነዚህ ቦታዎች አሁን ካሜራዎቹ ባሉበት ቦታዎች ላይ በቃ ወንጀል ሙሉ ለሙሉ ቆሟል ማለት ይቻላል ነው። ስለዚህ ይህ ቴክኖሎጂ በጣም ያገዘን፣ ብዙ ወጪን የሚቆጥብ ብዙ የአባሉን ድካም የሚቀንስ ስለሆነ ይህንን ቴክኖሎጂን በመጠቀም ከፍተኛ ውጤት ያመጣንበት ሁኔታ ነው ያለው ማለት ነው። በጸጥታ አካላትና በህብረተሰቡ መካከል ቅንጅታዊ አሰራር ማደጉ ወንጀል የመከላከሉን ተግባር ውጤታማ ከማድረጉን ባሻገር ጠንካራ አንድነት በመፍጠር ለሀገር ዘላቂ ሰላም የሚኖረው ድርሻ ከፍተኛ መሆኑም ተጠቁሟል። በጣም እጅና ጓንት ሆነ ነው እየሰራን ያለ ነው ማለት ነው። እነሱም የፌዴራል ፖሊስም እኛ ጋር አላቸው፣ ካምፕ አላቸው። ወደ ሶስት ቦታዎች ላይ ካምፕ አላቸው። እለት እለት እየተጣመረ ነው የምንሰራው ከተረኛ መኮንን ከክፍለ ከተማ ጀምሮ እስከ ጣቢያ ተረኛ መኮንን ድረስ እንዲሁም በየቀጠናው በየ በየምድብ ምድብ ተሰጥቷቸው እየተሰራ ነው ያለው። በኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ የምስራቅ ፈጥኖ ደራሽ ፖሊስ መምሪያ አመራርና አባላት የደም ልገሳ አደረጉም። የዜጎችን ሰላምና ደህንነት በከፍተኛ ጀግንነት በመጠበቅ ሀገራዊ ግዳጃቸውን በቆራጥነት እየተወጡ የሚገኙት የምስራቅ ፈጥኖ ደራሽ ፖሊስ አመራርና አባላት ከዚህ አኩሪ ተግባራቸው ጎን ለጎን በደም እጥረት ምክንያት እናቶች እንዳይጎዱ በሁሉም የሀገራችን ክፍሎች የሚገኙ የጸጥታ አካላትና ሌሎችም ደም የሚያስፈልጋቸው ዜጎች ለችግር እንዳይጋለጡ ደም መለገስ ሁልጊዜም አስፈላጊ መሆኑን ተናግረዋል። ሀገራዊ ግዳጅ ተሰጥቷቸው ተልእኳቸውን በስኬት እየተወጡ የሚገኙት የሰራዊቱ አመራርና አባላቱ ደም በመለገሳቸው ከፍተኛ ደስታ እንደተሰማቸውም ገልጸዋል። የኮንትሮባንድ ወንጀሎችን ጨምሮ ሌሎች በዜጎች ሰላምና ደህንነት ብሎም በሀገር ሁለንተናዊ ሰላምና መረጋጋት ላይ አደጋ ለመጣል የሚጥሩ ማናቸውንም ከሰላም በተጻራሪ የቆሙ አካላትን ድርጊት በመመከት የወንጀል መከላከል ተግባራትን እየፈጸሙ የሚገኙት የምስራቅ ፈጥኖ ደራሽ ፖሊስ አመራርና አባላት የደም ልገሳ ፕሮግራሙ በአንድ ጊዜ የሚጠናቀቅ ሳይሆን በየጊዜው በደም ጦት ምክንያት ለሞት የሚዳረጉ ዜጎችን ለመታደግ ተጠናክሮ የሚቀጥል ነው ሲሉ ተናግረዋል። በጀግንነት መጠበቅ፤ በሰብዓዊነት ማገልገል የሚለውን የፖሊስ መሪ ቃል በተግባር እያሳዩ የሚገኙት አባላቱ ህዝብን የመጠበቅ ፖሊሳዊ ኃላፊነታቸውን ሁሌም ዝግጁ ሆነው በመተግበር ከዚህም በተጨማሪም ማህበራዊ ኃላፊነታቸውንም በከፍተኛ ቁርጠኝነትና ህዝባዊነትን እየተወጡ እንደሚገኙም ተጠቁሟል። መረጃውን ያደረሰን የምስራቅ ፈጥኖ ደራሽ ፖሊስ መምሪያ ነው። ክብሯን ተመልካቾቻችን ለእለቱ የመራረጥ ናቸው። ፖሊሳዊና ወንጀል ነክ ዘገባዎች የእስካሁኖቹን ይመስላሉ። ዘገባዎቹን በማቅረብ ግዛቸው ገለታ ከእናንተ ጋር ቆይታ አደረግኩኝ። ቀሪ የፖሊስና ህብረተሰብ መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ቆዩ። ሰላምና ደህንነት ለሁለንተናዊ ተጠቃሚነት።